ሰላምን ክቡራትና ክቡራን የኢትዮ ሚዲያ ማዕከል ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም አቶ ክርስቲያን ታድልና አቶ ዮሐንስ ቦያሎ በቅሊንጦ ማረሚያ ቤት ጥቃት እንደተፈጸመባቸው መሰማቱ፣ የትግራይ የፖለቲካ ቀውስ ወደ ባሰው ሁኔታ በማምራት አሸናፊና ተሸናፊ ሳይኖረ ትግራይና ህዝብን ወደ ከፋ ሁኔታ እየመራ ነው ሲል የትግራይ ሲቪል ማህበራት ጥምረት ስጋት እንዳለው መግለጹን፣ በአማራ ክልል ባለፉት ዘጠኝ ወራት ብቻ ሁለት መቶ ነፍሰ ጡርናቶች በህክምና ማጣት ምክንያት ህይወታቸው እንዳለፈ መገለጹ በአማራ ክልል በተለያዩ ዞኖች መከላከያ ሰራዊትን በፈቃዳቸው ለመቀላቀል ተመለመሉ የተባሉ ወጣቶች ወደ ስልጠና ማዕከላት እየተሸኙ እንደሆነ መገለጹ ከሰሞኑ በኦሮሚያ ክልል አሪ ሲዞን ስሬ ወረዳ ወደ አምሳ የሚሆኑ ታጣቂዎችን አሳፍሮ ሲጓዝ በነበረ ተሽከርካሪ ላይ የታጣቂዎች ግድያና እገታ መፈጸሙ ተከትሎ የፊታችን እሁድ ሰርጉ የነበረ አንድ ግለሰብ እንደተገደለና ከተገደለ በኋላም ጅብ በልቶት እንደተገኘ መገለጹና ሌሎችም በዝርዝር የምንመለከታቸው መረጃዎች አካ ያካትተናል። ቻናችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳርስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ አቶ ክርስቲያን ታደልና አቶ ዮሐንስ ቦያሎ በቅሊንጦ ማረሚያ ቤት ጥቃት እንድትፈጽምባቸው ተሰምተዋል። ሚያዚያ 22 ቀን 2017 ዓ ም የቅሊንጦ ማረሚያ ቤት እስረኞች ወደ ማደራቸው ከገቡ በኋላ ከምሽቱ 12 ሰዓት ላይ ቀይ ቦኔት የጫኑ የፌዴራል ፖሊሶች ቁልፍ ሰብረው ገብቶ አቶ ክርስቲያን ታደልንና አቶ ዮሐንስ ቦያሎን ከእስር ቤታቸው እንዳስወጧቸውና እስከ ሌሊቱ ሰባት ሰዓት ድረስ ሜዳ ላይ አስተኝተው እንዳሳድሯቸው ምንጮቻችን ገልጸዋል ሲል መሰረት ሚዲያ ዘግቧል። ሳይ ዶክተር ወንዶሰን አስፋ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ፕሮፌሰር ማዕረጉ ቢያበይንና ዶክተር ሲሳይ አውግቼው ይህ ድርጊት የተፈጸመባቸው መሆኑን አርብ ሚያዝያ 4 ቀን 2017 ዓ ም ለፍርድ ቤት አቤቱታ አቅርበዋል። ቀይ ቦኔት የጫኑ የፌዴራል ፖሊሶች ምሽት 12 ሰዓት በሩን በኃይል ከፍቶ ከገቡ በኋላ ሁላችንንም እጃችንን ወደ ላይ እንድናደርግ አዘው ሜዳ ላይ በሰልፍ አቁመውን በመሳሪያ ሲያስፈራሩና ያደሩ ሲሉም ለፍርድ ቤቱ ገልጸዋል። ቀደም ሲል በምርመራ ወቅት ድብደባ የፈጸሙ የመንግስት ሽማምንት ከሁለት ዓመት በኋላ የቅሊንጦ ማረሚያ ቤትን አጠርጥሰው የተኛንበትን ቤት በር በኃይል ሰብረው እስከ ሌሊቱ ሰባት ሰዓት ድረስ ሜዳ ላይ አሰልፈውን አሳድረውናል። ህይወታችን አደጋ ላይ መሆኑን ህዝባችንን እንዲያውቅልን ሲሉም አሳስበዋል። አቶ ዮሐንስ ቦያሎና አቶ ክርስቲያን ታደ ከአንድ ዓመት በፊት በአዋሽ አርባ ወታደራዊ እስር ቤት በነበሩበት ወቅት የከፋ የጤና መታወክ ገጥሟቸው እንደነበር ይታወቃል። በመሆኑም ጤናቸው ገና ሳያገግም በድጋሚ ሜዳ ላይ ተሰልፈው እንዲያድሩ መደረጉ ለባሰ የጤና እክል ተጋልጧል ሲሉ ምንጮቹን ጠቅሶ መሰረት ሚዲያ ዘግቧል። የፌዴራል ፖሊሶች የማረሚያ ቤቱን አጥር ሰብሮ ለምን እንደገቡና በሽብር የተጠረጠሩ እስረኞችን ለምን ከክፍላቸው አስወጥተው ሜዳ ላይ እንዳሳደሯቸው ግን እስካሁን የታወቀ ነገር የለም። ወደ ቀጣይ መረጃችን ስናልፍ ከሰሞኑን በኦሮሚያ ክልል አርሲ ዞን ስሬ ዳ ወደ 50 የሚጠጉ ሰዎችን አሳፍሮ ሲጓዝ በነበረ ተሽከርካሪ ላይ ታጣቂዎች ግድያና እገታ መፈጸማቸው ይታወሳል። እገታው ተፈጸመ የተባለው ከአዳማ ከተማ በቅርብ ርቀት በሚገኝ በተለምዶ ቀለጣ ወንዝ ተብሎ በሚጠራው ስፍራ መሆኑን የአካባቢ ነዋሪዎች ተናግረዋል። በርካታ ተሳፋሪዎች ታግተው እንደተወሰዱ፣ ሰሞኑን ሊዳር የነበር ሙሽራ እንደተገደለ፣ ታጋቹ ራቅ ያለ ቦታ ተወስደው ገንዘብ እየተጠየቀባቸው መሆኑን ከታጋቾች መካከል የተለቀቁም እንዳሉ ነዋሪዎቹ ተናግረዋል። ሟችን ታጋቾችን በቅርበት የሚያውቁ አንድ አካል በበኩላቸው ሁሌም ሰኞ ሰኞ ከስሬ ወደ አዳማ ምልልስ የሚበዛበት የገበያ ቀን ነው ከስሬ ወደ አዳማ በመሄድ ቅጥቅጥ አይሱዙ ተሳፍሮ ከነበሩ ሰዎች የተወሰኑ ሰዎች መርጠው ወስደዋቸዋል ሲሉም ገልጸዋል። ሟቹንም ልጅ አውቀዋሉ ያሉት ኛው አካል ታጣቂዎቹ ተኩሰው እንደገደሉት ከእገታ የተለቀቁ ልጆች መናገራቸውን አስረድተዋል። ሟቹ እጅ በልቶት የተወሰነ እጅና የተወሰነ ቁርጥራጭ አካሉ ነው የተገኘው። በማግስቱም ተኩስ ስለነበረ ሌላም ሰው ሞቶ እንደሚሆን ተሰግቶ ነበር ሲሉም ተናግረዋል። ከእገታ የተለቀቁት የተወሰኑ ታጋቾች ከፍተኛ መደናገጥ ውስጥ በመሆናቸው ለሚዲያ ማብራሪያ ለመስጠት እንደሰጉ፣ ከ50 ተሳፋሪዎቹ መካከል 25 ወንድና ሴቶች ተመርጠው እንደታገቱም እኛው አካል ተናግረዋል። ሟቹ የፊታችን እሁድ ነበር ሰርጉ። ተኩስ ገደሉት። ጅብ በልቶት የተገኘው በጣም ጥቂት አካሉ ነው። ለወላጅ ስነ ልቦና ሲባል ህዝቡ ተሰብስቦ የተገኘውን ቀብሯል። ስሬ ኪዳነ ምህረት ቤተ ክርስቲያን ረቡዕ ቀብሩ ተፈጽሟልም ብለዋል። በእገታው ተወሰዱ ስለተባሉ ተሳፋሪዎች ማብራሪያ ለማ ማግኘት ወደ ክልሉ ኮሚኒኬሽን ቢሮ ሞከራ ብናደርግም ቢሮው የስልክም ሆነ የመልእክት ምላሽ አልሰጠም፣ በማለትም ቲክባ ኢትዮጵያ ዘግቧል። ወደ ክታዊ መረጃዎችን ስናልፍ የትግራይ የፖለቲካ ቀውስ ወደ ባሰ ሁኔታ በማምራት አሸናፊና ተሸናፊ ሳይኖረው ትግራይንና ህዝቧን ወደ ከፋ ሁኔታ እየመራ ነው ሲል የትግራይ ሲቪል ማህበራት ጥምረት ስጋቱን ገልጿል። ጥምረቱ ባወጣው መግለጫ የትግራይ የፖለቲካ ምህዳር በመበላሸቱ ምክንያት በሀገር ውስጥና ከሀገር ውጭ የሚኖር ትግራዋይ አንድነት ላይ ሳንካ ፈጥሯል ነው የተባለው። በጣም ፋ ፖለቲካዊና ጠባብ አስተሳሰብ አንሰራፍቷል በማለት ስጋቱን የገለጸው ጥምረቱ አሁንም ሁነኛው መፍትሄ ሁሉን አቀፍ አሳታፊ ውይይት በማካሄድ ልዩነትን በስለጠነ መንገድ መፍታት ነው መፍትሄው ሲል ገልጿል። የጋራ መግባባት ላይ እንዲደረስ የሚያግዝና የሚያስችል ብሄራዊ ውይይት በአስቸኳይ እንዲጀምር በድጋሚም ጥሪ አቅርባለው። በአዲሱ ጊዜያዊ አስተዳደር የተቋቋመው ካቢኔ አቃፊና አሳታፊ አይደለም ሲል የተቸው ጥምረቱ አወቃቀሩ ያለውን ፖለቲካዊ ቀውስ የሚያባብስ በመሆኑ ተዋጽኦ ከአሁኑ መታረ ግርማ አለበት ሲል ማሳስበዋል። በነባሩ ጊዜያዊ አስተዳደር የተቋቋመው ጊዜያዊ ምክር ቤት አዲሱ ጊዜያዊ አስተዳደር እንዲያስቀጥለውና የህዝብና የአገር በጀት በታለመለት ስራ ላይ እንዲውል የመቆጣጠር ስልጣኑ እንዲወጣ ይፈቀድለትም ብሏል። የትግራይ ሲቪል ማህበራት ጥምረት ከመቶ ሀያ በላይ በክልሉ የሚንቀሳቀሱ ማህበራትን ያቀፈ፣ የቆይታ ጊዜውን ባጠናቀቀው በፕሬዚዳንት አቶ ጌታቸው ረዳ በተመራው ጊዜያዊ አስተዳደር በተቋቋመው ጊዜያዊ ምክር ቤት ውክልና ያለው መንግስታዊ ያልሆነ ተቋም እንደሆነም ተገልጿል። ወረቀታዊ መረጃዎችን ስናል በአማራ ክልል ባለፉ ዘጠኝ ወራት ብቻ 200 ነፍሰ ጡር እናቶች በሕክምና እጦት ምክንያት ህይወታቸው ማለፉ ተገልጿል። በአማራ ክልል በተቀሰቀሰው ግጭትና በተለያዩ ችግሮች ምክንያት በዘጠኝ ወራት ውስጥ ብቻ 200 ነፍሰ ጡር እናቶች በሕክምና እጦት ምክንያት ህይወታቸው ማለፉ የክልሉ ጤና ቢሮ አስታውቋል። በአማራ ክልል ጤና ቢሮ የእናቶች ሕጻናትና አፍላ ወጣቶች ዳይሬክተር አቶ መልሰው ጫን ያሉ በክልሉ ግጭቱ ከተቀሰቀሰ ጀምሮ የእናቶች የሕክምና አገልግሎትን ጨምሮ በጤናው ዘርፍ የታቀዱ እቅዶችን ማሳካት አልቻልንም ሲሉ ተናግረዋል። በዚህም በአሁኑ ወቅት በክልሉ የታችኛው የእርከን መዋቅር በመሰረተ ልማት አቅርቦትና ጤና ጣቢያዎች ላይ ጉዳት በመድረሱ በሚፈለገው ልክ የዜጎችን ህይወት ለማትረፍ ተግዳሮት እየሆነ መምጣቱን ገልጸዋል። በክልሉ የተቀሰቀሰው ግጭት በአንጻራዊነት በዞኖች የቀነሰ ቢሆንም የህክምና ተቋማት በሚፈለገው ልክ ማህበረሰብን ለማገልገል ፈታኝ እንደሆነባቸው የጠቆሙት ዳይሬክተሩ በዚህም በተለየ መልኩ ነፍሰ ጦር እናቶች በወሊድ ጊዜ በቂ የሆነ ህክምና አገልግሎት ባለማግኘታቸው ባለፉት ዘጠኝ ወራት ብቻ ሁለት መቶ እናቶች ሀገራቶች ህይወታቸውን ማለፉን ገልጿል። በክልሉ የተፈጠረው ግጭት መቀጠል የህክምና ተቋማቱ የሚሰጡት አገልግሎት እንዲስተጓጉል ስለሚያደርግ ጉዳይ በሚመለከታቸው አካላት ሁሉ ትኩረት ሊሰጠው እንደሚገባም ጠቁመዋል። ተከታዩ መረጃችን ስናል በአማራ ክልል በተለያዩ ዞኖች መከላከያ ሰራዊቱን በፍቃራቸው ለመቀላቀል ተመለመሉ የተባሉ ወጣቶች ወደ ስልጠና ማዕከላት እየሸኙ መሆኑን የክልሉ ቴሌቪዥን ዘግቦ ለስልጠና የተመለመሉ ወጣቶች ከተሸኙባቸው ዞኖች መካከል ምስራቅ ጎጃም፣ ደቡብ ጎንደርና ሰሜን ጎንደር ይገኙበታል። በመከላከያ ሰራዊት ማቋቋሚያ አዋጅ መሰረት ምልምል ሰልጣኞችን አወዳድ የመመልመል ስልጣን የተሰጠው ለመከላከያ ሚኒስቴር ነው። ሆኖም በአማራ ክልል ወደ ወታደራዊ ማሰልጠኛ እንዲገቡ የሚመለመሉ ወጣቶች ብዛት ስንት እንደሆነ ቁጥሩ ቀድሞ የተወሰነ ስለመሆን አለመሆኑ፣ ወጣቶቹ በመከላከያ ሰራዊት ዝርዝር የምልመላ መስፈርት አማካኝነት እየተመለመሉ ይሁን አይሁን፣ ወይም ምልመላው በጊዜ ገደብ የተገደበ ስለመሆን አለመሆኑ በይፋ የተገለጸ ነገር የለም። ወደ ቀጣይ መረጃዎችን ስናልፍ ዓለም አቀፉ ድንበር የለሽ የጋዜጠኞች ቡድን አሬሴፍ ዛሬ ባወጣው ዓመታዊ የጋዜጠኝነት ነጻነት ሪፖርት ኢትዮጵያን ከመቶ ሰማኒያ ሀገራት መቶ አርባ አምስተኛ ደረጃ ላይ ያስቀምጧታል። ኢትዮጵያ ባለፈው የፈረንጆች ዓመት በድርጅቱ ሪፖርት ከመቶ ሰማኒያ ሀገራት መቶ አርባ አንደኛ ላይ የነበረች ሲሆን የዘንድሮ ግን በአራት ደረጃዎች ወደ ታች ተንሸራታለች። ዘንድሮ ከዓለም ሀገራት የመጨረሻውን መቶ ሰማኒያኛ ደረጃ የያዘችው ኤርትራ ነች። አሜሪካን ጨምሮ በዓለም ዙሪያ የፕሬስ ነጻነት ዘንድሮ በከፍተኛ ደረጃ ማሽቆልቁ መቆሉን የገለጸው ድርጅቱ ሪፖርት ማውጣት ከጀመረበት ጊዜ አንስቶ ለመጀመሪያ ጊዜ የፕሬስ ነጻነት በዓለም ዙሪያ በአስቸጋሪ ሁኔታ ውስጥ ይገኛል ሲል ፍረጃውን አስቀምጧል። የድርጅቱ ሪፖርት በበርካታ ሀገራት ጋዜጠኞች ና የመገናኛ ብዙን ተቋማት ከፍተኛ የኢኮኖሚ ቀውስ ውስጥ እንደሚገኙም ጠቅሷል። ወደ ቀጣዩ መረጃችን ስናልፍ የፕሬዚዳንት ትራምፕ አስተዳደር ጥገኝነት ጥያቄዎችንና የወንጀል ማስረጃ አለባቸው የሚላቸውን ፍልሰተኞች ወደ ሩዋንዳ ና ሊቢያ ለመላክ ማሰቡ ተሰምቷል። ሰነድ አልባ የሆኑ ፍልሰተኞችን ወደ ሩዋንዳ መላክ በሚቻልበት ሁኔታ ዙሪያ የአሜሪካ ባለስልጣናት በተያያዘው ሳምንት ከሩዋንዳ አቻቸው ጋር መምከራቸውንም ሲኤንኤን ዘግቧል። ፕሬዚዳንት ትራምፕ ባለስልጣ ስልጣኖቻቸው አንዳንድ አንድ ጥገኝነት ጠያቂዎችንና ሰነድ አልባ ፍልሰተኞችን ወደ ሶስተኛ ሀገሮች ለመላክ የሚያስችሉ የሁለትዮሽ ስምምነቶችን ከተመረጡ ሀገራት ጋር እንዲፈራረሙ ያዘዙት ከሁለቱ ወር በፊት ነበር። ሩዋንዳ ብሪታንያ የሚገኙ ጥገኝነት ጠያቂዎችን ተቀብላ ለማስፈር ና ከሶስት አመታት በፊት የተፈራረመችውን ስምምነት ከሶስት መቶ ሚሊዮን ፓውንድ በላይ ገንዘብ ከለንደን ከተቀበለች በኋላ አዲሱ የብሪታንያ መንግስት ስምምነቱን እንደሰረዘውም አይዘነጋም።